ህወሓት የገጠማት ተቃውሞ ከወታደሩ መሆኑ ነገሩን ከረር ያደርገዋል። ጁቬ እያበቃላት። እናንተ ጠላቴ ምናምን ለምትሉት አካል ለመዋጋት ብላችሁ ያስቀመጣችሁት ኃይል ነገ ራሳችሁ ላይ አደጋ ሊሆን ይችላል እያልን እኔና እናንተ እዚህ ስናነሳ ነበር። የጀነራሉን የጸጥታ ምናምን እንትኑን መኪና ይዘው ወደ ሀራ መሬት ሲሄዱ ዛሬ መኪናህን ነው ነገ ነፍስህን ይነጥቁሃል ብለን ስንናገር ነበር። ይሄ ታጣቂ ኃይል እያስራብከው እያስቀመጥከው አይሆንም ዲዲአር አስፈጽም ስትባል ሌላ ታጣቂ እያሰለጠንክ አይሆንም። አሁንም ቢሆን ይህን ታጣቂ ትጥቅ አስፈትተህ ወደ ህዝብ ብትበትን ይሻላል። የጊዜ አስተዳደሩ ይህ ነው የሚያዋጣው ስራ። ታጣቂዎቹ ያነሱት ጥያቄን በጣም ፍትሃዊ ነው። እኛን እያስራብክ ሌላ ጦርነት አደግስም። ህወሀት እንዳበቃለት ማሳያ እንዲህ አይነት ምልክቶች በአደባባይ መታየት መጀመራቸው ነው። ህወሀት ከትግራይ የፖለቲካ ሜዳ ላይ ተተፍታ የምትወጣበት ጊዜ ቀርቧል። የአርሚህን ጥያቄ መመለስ ካልቻልክ፣ የገዛ ታጣቂህን ጥያቄ መልስ መስጠት የማትችልበት አቅም ላይ ከደረስክ በምን ሂሳብ ነው የህዝብ ጥያቄ መልስ እሰጣለሁ ብለህ ስልጣን ላይ የምትቀመጥ? ራበኝ የሚል ጥያቄ እንደለመድከው ለህወሀት አስጠልፈዋለሁ ካልክ የገዛ አንገት ላይ ነው ሸምቀቆ የምታስገባው። ሰላም ጤና ይስጥልን። ወደ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላላችሁ? ሆይ አለን አለን። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን በይት ፖለቲካዊ ጉዳዮችን፣ አሁን ክስተቶችን፣ ቀጠና ይሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኞች ሁኑ። ቪዲዮቻችንንም ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉት የበለጠ እንድንሰፋ የበለጠ እንድንተልቅ ያደርገናል እና እሱ እንድታደርጉልን ጠይቄ ጀምራለሁ። ዛሬ ተጀመረ ብለን ነው የምንመለከተው። ታደሰ ወረደ ምልጧል። ከምን አመለጠ እሱን የምናየው ነው የሚሆነው። ህወሓትን የሚጠርገው የትግራይ የፖለቲካ ጎርፍ እንፈትሸዋለን። አብራችሁን እንድትሆኑ ጋብዛለሁ። ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁንም ግን እርግጠኞች ሁኑ። እንግዲህ በትግራይ ያለውን የፖለቲካ ደመና ከተመለከታችሁ ህወሓትን ጠራርጓት የሚሄደው ዝናብ ሊዘንብ እንደሆነ በግላጭ የሚታይ ነው። ዝናቡ የሚዘንበው ደግሞ ከዛው ከትግራይ መሆኑ ነገሩን ትንሽ ከረር ያደርገዋል። እና አጅሬ ለማህል ሀገር ላዱገነት ለአዲስ አበባ ሲመኙት የነበረው የኔፓል አመዝ እዛው መቀሌ እዛው መሃል መቀሌ ተነስቶ አይተውታል። ከፋያቸው ላይ ተነስቶ አይተውታል። ለአዶገነት የተመኙት ጉዳይ መቀሌ ላይ ሲፋፋምና ሲጋጋል ባይናቸው የማየት ዕድልን አግኝተዋል። ይህ እጅግ ጠንከር ያለ ጉዳይ ነው። ህወሓት የገጠማት ተቃውሞ ከወታደሩ መሆኑ ነገሩን ከረር ያደርገዋል። ጁቬ እያበቃላትም። ጁቬ እያበቃላትም። ነገር ግን እኛ ይህችን ጉዳይ ተናግረን ተናግረን ደጋግመን ደጋግመን ስንለው የነበረው ጉዳይ ነው። የመጀመሪያው ዲዲአር ፈጽሙ ነው። ዲዲአር ፈጽሙ ዲዲአር መፈጸም ግዴታ ነው። ይሄ ለፌዴራል መንግስቱ ስጋትነት ወይ ደግሞ በጠላትነት ለፈረጃችሁት እናንተ ጠላቴ ምናምን ለምትሉት አካል ለመዋጋት ብላችሁ ያስቀመጣችሁት ኃይል ነገ ራሳችሁ ላይ አደጋ ሊሆን ይችላል እያል እኔና እናንተ እዚህ ስናነሳ ነበር። እዚህ እኛና እናንተ ስናወጋ የነበረ ጉዳይ፣ ያኔ ወደ ሀራ መሬት የሚሄዱ ወጣቶች ቁጥር እየባሰ ነው። እሱ ብቻ አይደለም፣ ወደ ሀራ መሬት ሲሄዱ የጀነራሉን የጸጥታ ምናምን እንትኑን መኪና ይዘው ወደ ሀራ መሬት ሲሄዱ ዛሬ መኪናህን ነው ነገ ነፍስህን ይነጥቁሃል ብለን ስንናገር ነበር፣ እዚቹ ስናነሳ ነበር። በጣም በሚገርም ሁኔታ የሀራ መሬቱ ይገርመሃል እንዴ ብለው መሃል መቀሌ ፕሬዚዳንት ጽፈት ቤት አራተኛ ፎቅ ላይ ቢሮ ድረስ ደውለታል። ታደሰ ወረደ አልነበረም እንጂ ጋርዶች አያስጥሉም ነበር። ምን ሊከሰት ይችል ነበር የሚለውን ማስቀመጥ ነው። ይሄ ታጣቂ ኃይል እያስራብከው እያስቀመጥከው አይሆንም። በዲዲያር ማስፈጸሚያ በጀት ዲዲያር አስፈጸም ስትባል ሌላ ታጣቂ እያሰለጠንክ አይሆንም። አሁንም በፌዴራል መንግስቱ ለማላከክ ይሞክራል ይሞክራሉ። ከፈረማቸው ነጥቦች አንዷንም ያልፈጸመ አንዷንም ያላደረገ። ለምሳሌ ከፈረማቸው ውስጥ አንዱና ዋነኛው ነጥብ ዲዲአር፣ የዲዲአርን አለመፈጸም ትርጓሜው አደጋነቱ ዞሮ ዞሮ ለራሱ ነው። ይልሁን በሰማ ገበያ ባልወጣ ለራሱ ሆነለት። በስተ መጨረሻ ቢሮ ድረስ መጡለት። የወታደር ደሞዝ ከልክለህ ሌላ ታጣቂ ነው የምታሰለጥ ነው ዲዲአር ፈጽም። አሁንም ቢሆን ይህን ታጣቂ ትጥቅ አስፈትተህ ወደ ህዝብ ብትበትን ይሻላል። የጊዜ አስተዳደሩ ይሄ ነው የሚያዋጣው ስራ። ከዛ ውጭ ያለው የሴራ ማመቻመቻ አያዋጣም። በነገራችሁ ላይ እንዲህ አይነት በጣም በጣም ከፍ ያለ ጉዳይ የተከሰተው ህወሀት አዳራሽ ከባድ የጦርነት ነጋሪት በጎሰመች ማግስት መሆኑ እንደዚህ አይነት ነገር የተፈጸመው ለአጋሮቿ ለተባባሪዎቿ ለላኪዎቿ የሚያስተላልፈው መልእክት ቀላል አይደለም። ህወሃት ከትግራይ የፖለቲካ ሜዳ ላይ ተተፍታ የምትወጣበት ጊዜ ቀርቧል። ለዚህ ሁሉ ነገር ደግሞ ተጠያቂው ጊዜያዊ አስተዳደሩ ነው። በቃ ጊዜያዊ አስተዳደሩ አሁንም አሁንም ይህንን ጉዳይ መፍትሄ የሚሰጥበት መንገድ ወይ የገዛ አንገቱ ላይ ሸምቀቆ የሚያስገባበት ይሆናል ወይ ሌላ ትርጓሜ ያሰጥበታል። ትክክል አይደለም። ትክክል አይደለም። ታጣቂዎቹ ያነሱ ጥያቄን በጣም ፍትሐዊ ነው። እኛን እያስራብክ ሌላ ጦርነት አደግስም ነው። ሳይከፍላቸው ዲዲአር ሳያስፈጽም አስቀምጦ ሌላ ይመጣል ለሚለው ጦርነት እያስራበ ማስቀመጥ ነው የሚያምረው። ወጣቶች ናቸው፣ ይጠይቃሉ። ወጣቶች ናቸው፣ ሰላም ይፈልጋሉ፣ መዋጋት አይፈልጉም። እነዚህን ወጣቶች የሻዕቢያ ስፒድ ብሬከር ለማድረግ ነው ታደሰ ወረደና ህወሓት የሚመቻመቹት። ያሉ አይፈልግም ወጣቱ፣ ተዉት። በተለያየ መንገድ ሲሰማ የነበረው ተቃውሞ ዛሬ ታጣቂ ደርሷል። ምናልባት በቀጣይ ቀናት ደግሞ ሌላ የፖለቲካ ማህበረሰብ፣ የትግራይ ፖለቲካ ማህበረሰብ እንደ አይነቱን ተቃውሞ ሊቀላቀል ይችላል። ማስቆም አትችሉ? ህወሓት እንዳበቃለት ማሳያ እንዲህ አይነት ምልክቶች በአደባባይ መታየት መጀመራቸው ነው። የነጻነት ስኳር ቀምሷል። ዕድሜ ለጌታቸው ረዳ ጊዜያዊ አስተዳደር፣ አሁን እያንዳንዷን ጥያቄውን ይዞልህ አደባባይ ነው የሚወጣው። ለማንም አትስጥ። በገዛ ደካማነትህና ከህወሓት ጋር ለመሞዳሞድ በሄድክበት ርቀት እዚህ ቅርቃር ውስጥ ገብተሃል። በቅ በምን መስፈርት ነው የአርሚህን የታጣቂህን ጥያቄ ሳትመልስ የህዝብ ጥያቄ የምትመልሱ? አትችልም። አትመልስም። አትመልስም የአርሚህን ጥያቄ መመለስ ካልቻልክ፣ የገዛ ታጣቂህን ጥያቄ መልስ መስጠት የማትችልበት አቅም ላይ ከደረስክ፣ በምን ሂሳብ ነው የህዝብ ጥያቄ መልስ እሰጣለሁ ብለ ስልጣን ላይ የምትቀመጠው? በምንም መለኪያ እሱን ማድረግ አትችልም። በምንም መለኪያ፣ በምንም መለኪያ እሱን ልታደርግ አትችልም። አይሆንም። በቃ አያስኬድም። እኔ አንድ ምክር ይህን ሰራዊት ወደ ማህበረሰብ ብትቀለቅሉት ይሻላችኋል። ይህን ሰራዊት ወደ ማህበረሰብ ብትቀለቅሉት ይሻላችኋል። የምንለው እኛ ለህዋት ምናምን ተቆርቁረን ምናምን አይደለም ወይ ለፖለቲካ ለህዋት የፖለቲካ ኤሊት ምናምን ብዬ አይደለም እኔ ደዛ ብለው፣ ለሀገር ዘላቂ ሰላም ሲባል፣ ለዚህ ወጣት ሲባል እናንተ ኦልሬዲ አብቅታችኋል። የእናንተ የኢትዮጵያ የዘላ ዓለም ይሄ ህመም ሆኖ የመኖር ፍላጎት ላይ ጥያቄ አናነሳም። እንደዚህ አይነት ኑሮ ነው እንትን የምትፈልጉት፣ እና ለናንተ ብለን አይደለም፣ ለወጣቱ ሲባል ለወጣቱ ሲባል ግን እንዳልኩትም እንዳነሳውትም እንደማነሳውም ይህንን የማድረግ ኃላፊነቱም የታደሰ ወረደ ነው አይ ካለ ለምሳሌ ይህንን በጣም ጄኒውን የሆነ የታጣቂዎቹን ጥያቄ የደሞዝ የምግብ ጥያቄ ራበኝ የሚል ጥያቄ እንደለመድከው ለህወሓት አስጠልፈዋለሁ ካልክ የገዛ አንገት ላይ ነው ሸምቀቆ የምታስገባው። በህወሓት አስጠልፈዋለሁ ብለህ ካሰብክ እኔ የለሁበት። ህወሓት ስጠልፈው የምጠልፈው በአንተ አንገት ነው። ይህን የወታደሩን ጥያቄ ህወሓት ስትሸመቅቀው የምትሸመቅቀው የጊዜያዊ አስተዳደሩ ላይ ነው። ይህንን ጥያቄ ከተራ መገልገያነት ያለፈ ጥቅም እንዳይኖር አድርገው ነው ጊዜያዊ አስተዳደሩን ሸምቅቀው የሚጥሉት። ይህንን ጥያቄ ካስጠለፈ በጣም ጄኒውን በሆነ መልኩ ጥያቄውን መመለስ ለጊዜያዊ አስተዳደሩ ራሱ ይጠቅመዋል፣ ለራሱ ለታደሰው ደግሞ ይጠቅመዋል። ፖለቲካዊ ሳልሰው አያዋጣውም፣ ከዚህ በላይ ከቀጠለ አያዋጣውም። አሁን ግን በትግራይ ሜዳ የምናየው የምንመለከተው ጉዳይ አንድ ነገር አስረግጦ ይናገራል። መጨረሻው ተጀምሯል። ዛሬ ቢሮ ድረስ መጥቶ ያጣህ ታጣቂ አንድ ቀን ያገኘሃል። ያኔ ጠባቂዎች አያስጥሉም። ያኔ ማንም እንትን አይል። በደንብ ማሽተት ያለባችሁ አንድ ጉዳይ ግን ይሄ ነገር እየሆነ ያለው እኮ በመቀሌ ነው። ዛሬ አርሚ 22 ቅርብ ስለሆነ ስለተመቸው ነው የመጣው። ቅርብ ያለው እንደ አርሚ 22፣ ቅርብ የሌለው ለመምጣት ያልተመቸው ደግሞ ምን እያሰበ ምን ሊያደርግ እያቀደ ምን ሊያደርግ እንደሚችል ደግሞ አስሉት። እንደ ቁምቡር ስተበላልተው ነው የሚያልቁት። የህወሀት መንገድ እሱ ነው። ትንሽ ቆም ብላችሁ ውስ ወደኋላ ሁለት ሶስት ዓመት አስቡ። በትግራይ የፖለቲካ ሜዳ ላይ እንዲህ አይነት ራዲካል የሆነ ቼንጅ እናያለን ብላችሁ አስባችሁ ነበር? አልነበረም። ማንም አላሰበም። የትግራይ ወጣት አይደለም የራሷ የህወሀት ታጣቂ ህወሀት ላይ ጊዜያዊ አስተዳደሩ ላይ ጩኸት ማሰማት ይጀምራል ብሎ ያሰበ ነበር? አልነበረም አልነበረም። ሲያመጣው አንዴ ነው። ህወሓት እያንዳንዱ ሴራዋ የእያንዳንዱ ተንኮላ ባክፋየር ራሷን እየለበለባት ነው፣ ራሷን እያቃጠላት ነው። ታደሰ ወረደ የትግራይ የፖለቲካ ምህዳርን አስፋ፣ የህወሓት አገልጋይ ብቻ መሆንን አቁም። ዛሬ ስለሌለ እድል ቀንቶ ማምለጦትን ብቻ አይውርሶ፣ ትክክል አይደለም። ጀነራሉ ይህንን በደንብ አድርገው ማሰብ መቻል አለባቸው። የአካል አይደለ የለውበትም ምክንያቱም ያለው ጊዜ ጊዜያዊ አስተዳደሩ ያለው ጊዜ ትንሽ ነው። ግፋ ቢል ስድስት ወር ቢቀረውን በስድስት ወር ውስጥ በታሪኩ እንኳን ሊዘክረው የሚችለው አንድ ነገር አልሰራም። ጊዜያዊ አስተዳደሩ የጊዜያዊ አስተዳደሩ አለቀም። እዚህ ግባ የሚባል ምንም ፍሬ ሳይሰጡ እንደዋዠቁ እንደዋለሉ አሉ እንዳሉ ግን ይሄ ሴራ እሳቸውን እኔን አይነካኝም ብለው አስበው ከሆነ በተለይ ይህችኛዋን ሴራ ለህወሓት መጠቀሚያ እንደ ተፈናቃዮቹ ኬዝ አሳልፌ እሰጣለሁ ብለው ካሰቡ ጅራፉ ለራሳቸው ገመዱ አንገታቸው ላይ ነው የሚጠልቀው። ሌላ ምንም አይነት ግምገማ ማስቀመጥ አይቻልም አይቻልም። ይሄ ግን በብልሃት የተሰራ ስራ ነው። ይሄንን ንቃት ሌላውም ሀይል መንቃት አለበት። የጊዜ ጉዳይ ነው እንጂ ህዝብ ይነቃል ህዝብ ሲነቃ ይጠይቃል ሲጠይቅ ልክ እንደዚህ ነው ህወሓት ግፈኛ ናት እያስራበቻቸው ለሌላ ጦርነት ታስቀምጣለች። እየራበኝ ነው ለሌላ ውጊያ የምታስቀምጠኝ እየጎደለብኝ ነው ለሌላ ውጊያ የምታዘጋጀኝ ለዛውም ለእኔ ያልሆነ ውጊያ እኔ እኮ አሁን የትግራይ ህዝብ ህወሓት እኮ እንዳትድን እኮ ሶስት መሰረታዊ ነጥቦች አሏት በነገራችን ላይ እንዳትድን የሚያደርጋት የፌደራል መንግስቱ ሊወጋኝ ነው ብላ ወጣቱን እንዳትሰበስብ የፌደራል መንግስቱ ሊወጋት አይሻም። ሻዕቢያን በአደጋነት እንዳጠራ ሻዕቢያ አደጋ ነው ምናምን ብላ ወጣቱን እንዳትሰበስብ ሄዳ ተጋብታለች። ወዲህ እንደለመደችው ይሄኛው ሀይል ሊወረኝ ነው ምናምን እንዳትልም ፋኖንም ሰብስባ የራሱ አድርጋለች። ተጋብቻለሁ ለሶስት ተጣምሬ ያለው እያለች ነው። ከምኑም እኮ ጠላት የሚባል ነገር እኮ ነው ያጣችሁ። ችግሯት እኮ ነው። ጠላት ማጣት እንዲያደርጋል ጠላት ማጣቱ፣ ሰው ጠላት ሲያጣ በቃ በሰላም ነው የሚኖረው፣ አይደል? ሕወሓት ጠላት ስታጣ ታመመች። ጠላት ስታጣ ፖለቲካው ከእጅ ወጣ። ጠላት ስታጣ ካርታ አለቀባት። ጠላት ስታጣ እብድ እብድ አጫወታት። አሁንም ዲዲአር ፈጽሙ፣ ዲዲአር ፈጽሙ፣ ወደ ፌዴራል መንግስቱ አታንጋጡ። ፌዴራል መንግስቱ እያንዳንዷን ስራ ሰርቷል። እያንዳንዷን መንገድ አስምሯል። እያንዳንዷን አካሄድ በተገቢው መንገድ አቁሟል አቁሟል። ፍሳማን ጁስን አይታችሁታል። ሰሞኑን እሱም ሲፎክር ነበር፣ በጣም ሲፎክር ነበር። ከመፎከሩ ከትንሽ ቀን በፊት ግብፅ ነበር። ይታይ እንግዲህ ምን አይነት አካሄድ እንደሆነ፣ ይታያችሁ እንግዲህ ምን አይነት ስሌት እንደሚያሰሉ ራስ ተኮር ጥቅም ተኮር? ህወሓት ተኮር ስሌት ብቻ ነው በትግራይ ፖለቲካ ኤሊት ላይ እየተሰራ ያለው። ስለዚህ ታደሰ ወረደ ለዚህ ተጠያቂ ነው ነው እነዚህ ወጣቶች ኢትዮጵያውያን ናቸው። የሀገራቸው ስጋት አድርጎ ለማኖር የሚደረግ የፖለቲካ ግልሙትና አያዋጣም። አሁን ተጀምሯል። ዛሬ የምመክረው ግን ትላንት ባዶ ጁን ሀራ መሬት ከትላንት በስቲያ መኪና አንጥቆ የሄደ አሁን ቢሮ ድረስ ህንፃ ድረስ ቀጥ ብሎ የመጣ ሰራዊት ነገ ምን እንደሚያደርግ ማየት ነው። ሂሳቡን ያወራርዳል እና ይህንን ጉዳይ በደንብ አጽንኦት ሰጥቶ ማየት በደንብ አርጎ መፍትሄ መስጠት የጊዜያዊ አስተዳደሩ ስላሉ በጣም ነገሩን የሚያከረው በቀጣይ ሌሎች አካላትም ተቃውሞውን ይቀላቀሉታል ተብሎ መጠበቁ ነው። ከባድ ነው። ለሰላም ሲባል እኔ የሚያስብለኝ ህወሓት ላይ የመጣባት እንትን ነው። ስለዚህ ቶሎ ዲዲያር ፈጽኑ። ለዘላቂ ሰላም ሲባል ህወሓት ያን ታደርጋለች፣ አብረን የምናይ ይሆናል። በዚህም ተባለ በዚህ በወዲያም ተመጣ በወዲህ ከወዲህም ተሄደ በወዲያም ተሄደ፣ ግን ነገሩ ይህንን ይመስላል። ህወሓት እየመሸባት እያበቃላት ነው። በደንብ ነው ያከተመላት ስንል እንዲህ አይነቱን ማስረጃ ይዘን ነው ያኔ የነበራትን የማድረግ አቅምና አሁን ያላትን የማድረግ አቅም ያኔ የነበራትን የማድረጊያ መሳሪያ አሁን ካላት የማድረጊያ መሳሪያ ጋር ያኔ የነበራትን ህዝባዊ ቅቡልነት አሁን ካላት ህዝባዊ ቅቡልነት ጋር ደምሮ የሚመለከት ጤናማ አእምሮ በምንም መስፈርት ህወሓት በትግራይ የፖለቲካ ምህዳር ላይ ረጅም ዕድሜ እንደማይኖራት ለመረዳት ብዙ አይደክመውም ብዙ ጭንቅላቱን አያለፋም። እና እሱን ከግምት ውስጥ ያስገባ እይታ ማየት በጣም ወሳኝ ነው ለማለት ነው የምንፈልገው። እንግዲህ ሰላም ለምድራችን ነው ምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውዴ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገሰ ይበለን። ቸርስ